በተለይ ወደ ትዳር ዓለም ያልገባችሁ ገና በጮኝነት ላይ ያላችሁ እህቶቼ፣ በተለይ በዚህ ሌቭል ላይ የምትገኙ ሴት እህቶቼ አሁን የምነግራችሁ ነገር በደንብ በማስተዋል ልትሰሙት ይገባል። ምክንያቱም አሁን ከወንዶች ጋር በምትሆኑባቸው ጊዜያቶች ማለት ስልሽ በጮኝነት፣ በዴቲንግ ደረጃ ላይ ካላችሁ በፍጹም ማድረግ የሌሉባቸውን ፖይንቶች ላስገነዝብሽ እፈልጋለሁ። በዚህ ሰዓት ገደብ የሚባለው ነገር አይምሮች ላይ ሊመጣ የሚገባ ጉዳይ ይሆናል ማለት ነው። እነዚህን ነገሮች በተለይ በፍቅር ግንኙነቶች ላይ ካላወቅሽ እድሜ ልክሽን እየተሰሰድሽ እየተናደድሽ፣ እነዚህን ነገሮች ደግሞ ተግባራዊ የምታደርግ ከሆነ የተሻለ የፍቅር ግንኙነት፣ የተሻለ ትዳር፣ ያማረ የፍቅር ግንኙነትን መመስረት ትችያለሽ።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 እንግዲህ ውድ ቤተሰቦቼ በፍቅር ግንኙነት ውስጥ ስንሆን በተለይ ማጥፋት የሌሉብን ወይም ደግሞ መሳሳት የሌሉብን ስህተቶች አሉ። ታዲያ ለወንድ ልጅ በፍጹም ማድረግ የሌለብሽ ወይም ደግሞ መሆን የለበትም ፈጽሞ እነዚህን ነገሮች መስጠት የለብሽን ብዬ የምለው በተለይ የመጀመሪያው የሚሆነው እርሱ የሚፈልጋትን አይነት ሴት ለመሆን ጥረትን አታድርጊ ማለት፣ ይሄ ስልሽ ታዲያ አንድ ወንድ ልጅ የሚፈልጋቸው ኳሊቲዎች አሉ፣ ሴት ልጅ ላይ ማየት የሚፈልገው ነገር። ታዲያ አንቺ የሌለሽን ማንነት ተላብሰሽ ለመቅረብ ጥረትን አታድርጊ ነው። ይሄን በፍጹም ማድረግ የለብሽ። ምክንያቱም መሰለሽ የጊዜ እንጂ የሰው ጀግና የለውም ይባላል። ጊዜ በሄደ ቁጥር በውስጥሽ ያለው ማንነትሽ እየተገለጠ እየወጣ በሚመጣበት ሰዓት የእናንተ የፍቅር ግንኙነት ሊናጋ ይችላል። ገብቶሽ አይደለ? ስለዚህ እርሱ የሚፈልጋትን ሴት ለመሆን ብቻ አንቺ እየተገነባሽበትን ማንነትሽን ያደግሽበትን ስብናሽን ሁሉ ረስተሽ በቃ እሱ የሚፈልጋቸውን አይነት ነገሮች እሱ የሚፈልጋትን ሴት ለመሆን ራስሽን እንትሼፕ ማድረግ ፍጹም የለብሽም። እርግጥ ነው እርሱን ለማስደሰት እሱ ደስ እንዲለው አንቺም ደግሞ ራስሽን ለማሻሻል ጥረት ማድረግ ያለ ነገር ነው። ነገር ግን ቶታሊ ያለሽን ስብና ያለሽን ማንነት፣ ድሮ የምትለብሻቸውን አለባበሶች፣ ድሮ የምታወሪያቸውን ወሬዎች፣ ባህልሽን፣ ከባህልሽ ያላፈነገጡ ነገሮችን አለማድረግ በጣም ወሳኝ ነው። ምክንያቱም ኢቭን የፍቅር አጋሪሽ ያደገበት ማህበረሰብ ሜይ ቢ ከኛ ማህበረሰብ ጋር ተመሳሳይ ያልሆነ ሊሆን ይችላል። ምክንያቱም ሌላ ኢሮፓ አገር ላይ የተለያዩ ዌስተርን ላይ ያደገ ሰው ከአንቺ ጋር የፍቅር ግንኙነትን ለመጀመር ቢያስብ ያደገበት ቦታ ይወስንነት አለው። ያ ቦታ ይወስኗል። ምክንያቱም አለባበሳችን፣ ባህላችን ሁሉ ስለሚለያል ነገር ግን ደግሞ ወደኛ ሲመጣ እንደነሱ እንድትሆኝ የሚያስገድድሽ ከሆነ ያን ነገር ማድረግ የለብሽ ምክንያቱም ባህል አለን፣ ሃይማኖት አለን፣ ትውፊት አለን። እነዛን ነገሮችን ያከበረ ማንነት ነው ይዘሽ መቅረብ ያለብሽ ገባሽ አይደለ? ጎጂ ነው እያልኩኝ አይደለም፣ ነገር ግን የተሻለው ማንነትሽን ግን እያሳቃሽ ሊሄድ ስለሚችል ነው። ስለዚህ እህቴ በተለይ ለምትጀምሩ የፍቅር ግንኙነት ጥንቃቄ ማድረግ አስፈላጊ ነው። ያ ደግሞ የሚሆነው ራስሽን መሆን ስትቺ ብቻ ነው። ለምን መሰለሽ? አንዳንድ ሴት እህቶች በተደጋጋሚ የማስተውላቸው ነገሮች ሳያውቁት ወደ ህይወታቸው የሆነ ሰው ይገባል። በቃ ያ ወንድ ይተዋወቁታል። በቃ ባህሪያቸው ማንነታቸውን በቃ ሌላ ሴት አድርጎ ያስቀምጣቸውና የማይፈልጉት አይነት ማንነት ውስጥ ሲገቡ ይታያል። ይህ ደግሞ ልክት እንደምታውቁት ህይወትሽ ውስጥ ገብቶ በቃ ብዙ ምስቅልቅልሽን ያወ ሰው ሰው በህይወትሽ ገጥሞች ሊሆን ይችላል። ያ እንደዚህ አይነት የማይሆን ባህሪ የማይሆን አይነት መልስ የማይሆን አይነት አስተሳሰብ በውስጥሽ ይጨምርና አንቺ የሌለሽን ማንነት ኢምፕሪንት ያደርግብሻል። ይሄ ደግሞ የማያመጣው ነገር የለም። ከዛ በኋላ አለመግባባቶች ቢፈጠሩና ያ የፍቅር ግንኙነት ቢቋረጥ መቼም ሰው ነሽ አይደለ፣ ከሌላ ሰው ጋር ግንኙነት ለመጀመር ስታስቢ ያ የድሮ ፕሪንት የተደረገብሽን ማንነት እንደገና ለማውጣት ትቸገሪያለሽ። ስለዚህ እህቶች አንድ ነገር ልብ በሉልኝ። በተለይ ማስተዋል ያለባችሁ ነገር ምንድን ነው? ምንጊዜም ቢሆን ራሳችሁን መሆንን ምርጫችሁ አድርጉ። ራሳችሁን ሆኑ። ምንጊዜም ቢሆን ማንነታችሁን ለመጣል ጥረትን አታደርጉ። ከሥራ ሰው ጋር መግባባት ያለ ነገር ነው። የሆኑ የሚስተካከሉ ነገሮች ይኖራሉ። ምክንያቱም እለት እለት ነው ራሳችንን አፕግሬድ እያደረግን አፕዴት እያደረግን የምንሄደው። ነገር ግን ደግሞ መጥፎ የሚሆነው ያለሽን ማንነት ሙሉ በሙሉ ትተሽ አንቺን ሙሉ ለሙሉ እንዲቆጣጠር የእርሱ ማንነት የእርሱ ፍላጎት እርሱ የሚፈልጋት አይነት ሴት ለመሆን ጥረት ስታደርጊ ነው ስህተት የሚፈጠረው። ምክንያቱም ያልተገቡ ነገሮች ከዚህ በኋላ ሊመጡ ስለሚችሉ ነው ምክንያ ራስሽን ማንነትሽን መጣል የለብሽም የሚልሽ። ስለዚህ ራሷን የሆነች ሴት በጣም ትከበራለች፣ ትፈራለች። በተለይ በፍቅር ግንኙነት ውስጥ ሲሆን ደግሞ ራስሽን መሆን በጣም አስፈላጊ ነው። የራስሽ ቦታ የራስሽን የራስሽ ነገር ሲኖርሽ ወንድ ልጅ እንደነገርኩሽ የሚፈልጋት አይነት ሴት እርሱን ለማስደሰት እንደምታስቢ ስለሚገነዘብ ማንነትሽን የምታክብሪ ሴት መሆኑ ስለሚረዳ ሊያጣሽ አይፈልግ። በተቻለሽ አቅም ራስሽን ለመሆን ጥረትን አድርጊ። ራስሽን ማበረታታት ያለብሽ ነገር ይሄ ነው። ሌላኛው እንግዲህ ውደቶቼ ማወቅና መገንዘብ ያለባችሁ በተለይ በፍጹም ለወንድ ልጅ ማድረግ የሌለብሽ ነገር ያለሽን እውቀት ፈጽሞ መደበቅ የለብሽም። አንዳንድ ጊዜ ይሄ በጣም ብዙ ማህበረሰባችን ጋር ያለ ነገር አለ፣ ሴቶችን አንደርማይኒ ማድረግ የማሳነስ ነገር። በእርግጥ ይሄ እየተቀረፈ ያለ ነገር ነው ደስ የሚልና ሰዩ የሚያስብሉ ነገር ግን አንዳንድ ጊዜም ደግሞ ያለሽን እውቀት ፈጽሞ መደበቅ የለብሽም። ሙሉ በሙሉ እርሱ ድራይቭ እንዲያደርግ እርሱ መሪውን እንዲቆጣጠረው ማድረግ የለብሽ ይህን ታዲያ የአንቺ ሚና የለበትም፣ የእርሱ ሚና የለበትም እያልኩኝ አይደለም። የእርሱ ሚና ይኖረዋል፣ የአንቺ ሚና ሊኖር ይችላል። ነገር ግን በቃ እርሱ ብቻ ሙሉ በሙሉ ማስተዳደር ይችላል የሚለውን ነገር እሱ ላይም ሙሉ ኃላፊነት ልትሰጪው አይገባም፣ የአንቺም ኃላፊነት ስላለ። በእርግጥ የወንድ ኃላፊነት ሊሆን ይችላል አንድን ነገር ጋይድ ማድረግ። ነገር ግን ደግሞ ከእርሱ በታች ሆነ በቃ ምንም ነገር እንደማትች ሴት ሆነሽ ራስሽን ማየት የለብሽም። መሰል በሳል ሴት መሆን አለብሽ፣ የበሰልሽ ሴት መሆን አለብሽ። በእርግጥ የተማርሽ ሴት ልትሆኝ ለትምህርት ቤት ወይም ደግሞ ዩኒቨርሲቲ መግባት አያበስልም። እህቶች ልንገራቸው፣ እውነት ነው አያበስላችሁ። ህይወት ያስተምራችኋል፣ ህይወት የበለጠ ያስተምራችኋል። ምን አይነት ውጣ ውረድ እንዳለው ታውቃላችሁ። ይሄ ወደ ፍቅር ግንኙነት ውስጥ ሲመጣ ደግሞ ራስሽን አንደር ማይን ማድረግ የለብሽም። በተለይ ያኔ ፍቅር ግንኙነት ወደ ትዳር ይዘሽ መሄድ የምትፈልጊ ከሆነ ትዳርሽን እንዴት መያዝ እንዳለብሽ፣ እንዴት መንከባከብ እንዳለብሽ፣ ጤንነትሽን እንዴት መያዝ እንዳለብሽ፣ ምን አይነት ኃላፊነት መውሰድ እንዳለብሽ ለምን ለምን ሀሳቦች ነው መስጠት ያለብሽ። ምን አይነት አመለካከቶችስ ሊኖርኝ ይገባል የሚለውን ነገር ቁጭ ብለሽ ከራስሽ ጋር ልታወሪበትና ልትገነዘብ ይገባል። ያንቺን ዲሲፕሊን ደሴት መሆንሽን ያመለክተዋል። ስለዚህ እህቴ ራስሽን ዝቅ ማድረግን ማቆም አለብሽ በተቻለሽ መጠን በእውቀት የምትመራ ሴት ለመሆን ጥረትን አድርጊ በፍጹም ደግሞ እርሱ ብቻ ሁሉንም ነገር ይቆጣጠረው በቃ እንደፈለገ ያድርገው ማለት የለብሽ ምክንያቱም እንደዚህ የሚባል ነገር ስለሌለ በሀሳብ መወያየት መግባባት መነጋገር በዚያ መካከል ደግሞ ካስቸገራችሁ ትንሽ እኛ አለላል ባህላችንም ደግሞ ወደ ቤተሰብ የመሄድ ምክር የመጠየቅ አይነት ነገሮች ሊኖሩን ይችላሉ አይደል ነገር ግን ደግሞ እነዚህ ነገሮች አብረው የሚሄዱት እናንተ መግባ መግባባት ስትችሉ እናንተ ስትነጋገሩ ፍቅር ሲኖራችሁ። ወንድ ልጅ መምራት አለበት ቤቱንም መሰረት መገንባት አለበት የሚል አስተሳሰብ አለ። ነገር ግን ደግሞ አንቺም ያለሽን እውቀት መደበቅ የለብሽም። የራስሽ አስተዋጽኦ ልታደርጊበት ይገባል። ስለዚህ እህቴ በተለይ ወደ ትዳር ከመግባትሽ በፊት እነዚህን ነገሮች በጥንቃቄ ማወቅ አለብሽ። ምክንያቱም ትዳር መግቢያ እንጂ መውጫ የለው። በቃ ወደ ውስጥ ገብቼ እርሱን እንደዚህ ያደርጋለው ያለኝን ሀሳብ አቅርብለት አለው በቃ እርሱ የሚፈልገውን ነገር ነው መሆንለት የምት ከሆነ ብዙ ሚስ የምታደርጊያቸው ነገሮች አሉ። በቃ ከዛ ውስጥ አወጣዋለሁ እንደዚህ አድርጌ ሼፕ አድርገዋለሁ እንደዛ ይስተካከላል፣ እንትን እንደዚህ ይሆናል፣ እንትን እንደዚህ ይሆናል የሚባል ነገር የለም። ትዳር ውስጥ ገባሽ አይደለ? ስለዚህ ቀድሞ ማስተካከል ያለብሽ ነገራት በተለይ የፍቅር ግንኙነት ስትጀምሩ ማድረግ የሌለብሽ ያ የፍቅር ግንኙነት እኮ ነው እድገቱ የሚታየው ትዳር ሲሆን፣ ካልሆነ ደግሞ በጊዜ ቶሎ አቁሞ ሌላ የህይወት አጋርን መፈለግ እየተሻለ ነው። ምክንያቱም ትዳር ደግሞ የእድሜ ልክ ቃል ኪዳን ስለሆነ ስለዚህ ያላችሁበትን ማንነት ያለሽን ማንነት ስብናሽን ፈጽሞ መጣል የለብሽ። ራስሽንም ደግሞ የበለጠ ዝቅ አታድርጊ። ህይወት ብዙ ነገር እኮ ታስተምራለች ለተማረበት ሰው አይደለ ሌላኛው እንግዲህ የፍቅር ግንኙነት መመስረት የሌለብሽ ወይም ደግሞ ማድረግ የሌለብሽ በተለይ ህልም የሌለው በተለይ አንቺን ሀሳብሽን፣ ህልምሽን ሊያጨልም ከሚመጣ አይነት ሰው ጋር በፍጹም አብረሽ መሆን የለብሽ። ህልምሽን ከሚያጨልም ሰው ጋር፣ ነፃነትሽን ከሚነብሽ ሰው ጋር በፍጹም አብረሽ መሆን የለብሽ። እነዚህ አይነት ነገሮችን በቶሎ ነው ማቆም ያለብሽ። ምክንያቱም ከፍ እያለ ሲመጣ ወደ ትዳር ስትገቡ በጣም አስጨናቂ ትዳር ልታደርጉት ትችላላችሁ። ይሄ ደግሞ ቶሎ ገና በእንጭጩ ካልተስተ ከተካከለ በስተቀር ከፍ እያለ ሲያድግ ወደ ትዳር ስትገቡ ልጆች ሲመጡ ወደ ኋላ መመለስ ሊከፍል ይችል፣ እድሜ ልክሽን እየየ እያለቀሽ እያነባሽ እያዘንሽ መኖር ሊሆን ስለሚችል ቶሎ ብለሽ ማስተካከል አለብሽ። እነዚህን ነገሮች በፍጹም በፍጹም ማድረግ የለብሽም። እንደዚህ አይነት ማንነትሽን የሚገል ሀሳቦችን የሚያመጣ ሰው በተለይ አንደርማይን የሚያደርግሽ ሰው ወደ ህይወትሽ የሚመጣ ከሆነ ህልምሽን የማይደግፍ አይነት ሰው ወደ ህይወትሽ የሚመጣ ከሆነ እርሱ ሰው ቢቀርብሽ ነው የሚሻለው። ምክንያቱም አንቺ ልታሳኪያቸው የሚገቡሽን ስኬቶች እንዳታሳኪ እንቅፋት ስለሚሆንብሽ ነው፣ ጫና ሊያደርግብሽ ስለሚችል ጥንቃቄ ብታደርጊ እየተሻለ ነው እህቴ። የዛሬን አበቃው። ለአብሮነታችሁ አመሰገን። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት የዓለም ዳር ሰላም።